ሰላም ጤና ይስጥልን። ከአማራ ኪንግ ሚዲያ የሰዓቱን ዜናዎች እናቀርባለን። በቅድሚያ አርዕስተ ዜና። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። በመተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ በተደረገው ውጊያ ያገዛዙ ኃይል ከባድ ሽንፈት መከናነቡ ተገልጿል። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ሶስተኛ ቀኑን ያስቆጠረ ከባድ ውጊያ እየተደረገ ይገኛል። ከቦታ የደረሰን ዝርዝር መረጃ ትሰሙታላችሁ። ብልጽግና ግጭት በተቀሰቀሰበት የአፋርና ትግራይ ድንበር አካባቢ ድሮን ማሰማራቱ ተሰማ። የአፋር ክልል መንግስትም በሶስት መኪኖች የተጫነ ልዩ ኃይሉን ወደ መጋሌ ወረዳ ማንቀሳቀሱ ታውቋል። በአዳማ ከተማ ስብሰባ ላይ የሚገኙት የአፋር ክልል ፕሬዝደንት ካለቆቻቸው የተሰጣቸውን ትዕዛዝ ተቀብለው የጸጥታ ኃይላቸውን አሰማርተዋል ተብሏል። በዝርዝር ይደመጣል። በከተማው በተፈጸመ ጥቃት የመንግስት የጸጥታ ኃይሎች ተገደሉ። ይህ በእንዲህ እንዳለ የፋኖ ኃይሎች የጸጥታ አመራሮች የተገደሉበትን ጥቃት አድርሰናል ሲሉ አስታውቀዋል። በዝርዝር የምትሰሙት ሌላኛው መረጃችን ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉን። በቀጥታ ወደ ዝርዝር መረጃው አለፍን። ብልጽግና ግጭት በተቀሰቀሰበት የአፋርና የትግራይ ድንበር አቅራቢያ ድሮን ማሰማራቱ ተሰማ። የአፋር ክልል መንግስት በሦስት መኪኖች የተጫነ ልዩ ኃይሉን ወደ መጋሌ ወረዳ ማንቀሳቀሱም ታውቋል። በአዳማ ከተማ ስብሰባ ላይ የሚገኙት የአፋር ክልል ፕሬዚደንት ካለቆቻቸው የተሰጣቸውን ትዕዛዝ ተከትሎ የጸጥታ ኃይላቸውን አሰማርተዋል ነው የተባለውም። ሁለቱ የትግራይ ኃይሎች በሚያካሂዱት ውጊያ ሮኬት እናዙ ዙ 23 ጥቅም ላይ መዋሉም ታውቋል። የብልጽግናው መንግስት ባስታጠቃቸውና ባሰማራቸው ራሳቸውን የትግራይ ሰላም ኃይል ብለው በሚጠሩ ታጣቂ ኃይሎችና በትግራይ ሰራዊት ቲዲኤፍ መካከል ሰሞኑን በተከሰተው የተኩስ ልውውጥ የሰው ሕይወት ጭምር መጥፋቱን መዘገባችን አይዘነጋም። የትግራይ የሰላም ኃይል የተባሉትና በአፋር ክልል ውስጥ የተደራጁ ታጣቂዎች ወደ ትግራይ ክልል ገብተው ከትግራይ ሰራዊት ጋር መጋጨታቸውን በመግለጫቸው ማስታወቃቸው ይታወሳል። ከኛ ጋር መዋጋት የፕሪቶሪያውን የሰላም ስምምነት ማፍረስ ነው፣ ቡድኑ ይፋዊ ጦርነት ስለጀመረ የፌዴራሉ መንግስት ማስተካከያ ያደርግ የሚል መግለጫ ካወጡ በኋላ ግጭቱ አልበረደም። የትግራይ የሰላም ኃይል የሚባለው ታጣቂ ሮኬት ታጥቋል የሚሉት የአይንማኞች፣ ይህንንም አራት ጊዜና ከዛ በላይ ወደ ትግራይ ሰራዊት በኩል ተኩሶታል ሲሉ ያነሳሉ። የትግራይ ሰራዊትም ታጣቂዎች ወደ ሰፈሩበት መጋሌ ተብሎ ወደሚጠራው ወረዳ ታጣቂዎቹን አሰማርቷል የሚሉት የአካባቢው የመረጃ ምንጮች፣ በዚህም መጋሌ ወረዳ ቶምሳ ተብሎ በሚጠራ ቀበሌ ውስጥ ስድስት መንደሮችን ተቆጣጥረዋል ተብሏል። በእነዚህ መንደሮች ላይ ላለፉት ወራት ሰፍሮ የነበረው ደግሞ ከብልጽግና ድጋፍ የሚደረግለትና ሀራ መሬት ላይ ያለ የትግራይ ኃይል እያለ ራሱን የሚጠራው ታጣቂ ኃይል ነበር የሚሉት አስተያየት ሰጪዎቹም፣ ህዝቡ ታጣቂዎቹ አካባቢውን ለቀው እንዲወጡ ተደጋጋሚ ጥያቄ ሲያቀርብ ቢሰነብትም በክልሉ መንግስትና በመከላከያ ሰራዊቱ ጥያቄ መሰረት እንዳይሰማ ሲከለከል እንደነበር ያነሳሉ። ባሳለፍነው እሁድ ወደ ደቡባዊ ትግራይ ክልል ሄደው የነበሩት የትግራይ ክልል ርዕሰ መስተዳደር ጀነራል ታደሰ ወረደ ላይ ጥቃት ለመሰንዘር በማሰብ ተጀምሮ ነበር የሚሉትና የትግራይ የሰላም ኃይል ከፈተው ያሉት ተኩስ መጋሌ ወረዳን ሰው እንዲሞትበት አድርጎታል፣ ሲሉም ያክላሉ። በዚህም የሰላም ኃይል የተባለው ታጣቂ ቡድን በቶምሳ ቀበሌ ውስጥ ካሉ ዘጠኝ መንደሮች ስድስቱን ለቆ በሶስቱ ላይ ይገኛል የሚሉት የአፋር ክልል ነዋሪዎች፣ በሶስቱ መንደሮች ላይም የሚንቀሳቀሰው ከአፋር ክልል ልዩ ኃይል ሚሊሻና መሰል ታጣቂዎች ጋር በጋራ ነው ብለዋል። በአዳማ ከተማ የብልጽግና ስብሰባና ስልጠና ላይ የሚገኙት የክልሉ ርዕሰ መስ አስተዳደር አወል አርባ ጉዳዩን በተመለከተ እርምጃ እንዲወስዱ በኦህዴድ አለቆቻቸው ከታዘዙ በኋላም የኮሚኒኬሽን ቢሮቸውን መግለጫ አስወጥተዋል። የክልሉ ልዩ ኃይልም ወደ መጋሌ ወረዳ እንዲሄድ አድርገዋል ነው የተባለውም። የኮሚኒኬሽን ቢሮው የአፋር ድንበርና ሕዝብን ለመጠበቅ አስፈላጊውን እርምጃ እንወስዳለን ብሎ መግለጫ ካወጣ በኋላ ባሳለፍነው ሐሙስ ዕለት በሶስት አይሱዙ የተጫኑ የልዩ ኃይል አባላት ወደ መጋሌ ወረዳ እንዲሄዱ አወላ አርባ አዘዋል ተብሏል። መሐመድ ሰናይ የተባሉ ኃላፊ የሚያዙት ይኸው የልዩ ኃይል ቡድን ወደ ታዘዘበት ቦታ መንቀሳቀሱም ነው የታወቀው። በዚህም ከአፋር ሰመራ ከረፋዱ አምስት ሰዓት አካባቢ የተነሱት የክልሉ የኃይል አባላት ወደ መጋሌ ወረዳ ሄደው የትግራይ የሰላም ኃይል የተባሉትን ታጣቂዎች የተቀላቀሉ ሲሆን በቶምሳ ወረዳ ሶስት ቀበሌዎች ውስጥ ሰፍረዋልም ተብሏል። የፌዴራሉ መንግሥት ማስተካከያ ያደርግ ሲሉ መግለጫ ያወጡትና የብልጽግናን እገዛ የጠየቁት የትግራይ የሰላም ኃይል የተባሉት ታጣቂዎቹ በአፋር ክልል ብልጽግና ከሚያደርግላቸው ድጋፍ ባሻገር የአዲስ አበባው መንግስትም ድጋፍ እንደሚያደርግላቸው የሚገልጹት እነዚሁ ምንጮች ግጭቱ በተከሰተበት የአፋርና የትግራይ ድንበር አቅራቢያ የድሮን ስምሪት መካሄዱንም አረጋግጠዋል። የድሮን ቅኝቱ በትግራይና በአፋር ድንበር አካባቢዎች ሲደረግ ካመሸ በኋላም ንጋት ዘጠኝ ሰዓት ከአርባ አምስት ላይ ማለትም ለአስር ሩብ ጉዳይ ላይ ወጀራት አካባቢ በሚገኝ የቲዲኤፍ ካምፕ ላይ የድሮን ጥቃት ተፈጽሟል። በትግራይ ሰራዊት ካምፕ ላይ በተፈጸመው በዚህ የድሮን ጥቃት በርካቶች መጎዳታቸው የታወቀ ሲሆን በቁጥር ግን እስካሁን መረጃው አልወጣም። ይሁንና የፌዴራሉ መንግስት የፕሪቶሪያውን ስምምነት በይፋ በማፍረስ የድሮን ጥቃት በትግራይ ምድር መፈጸም መጀመሩ እጅግ አሳዝኖናል በሚል ከወደ ትግራይ ሚዲያዎች እየዘገቡ ነው። ከትግራይ በጉዳዩ ላይ መግለጫ ይሰጣል ተብሎም እየተጠበቀ ይገኛል። በሌላ መረጃ በመተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ በተደረገ ውጊያ ያገዛዙ ኃይል ከባድ ሽንፈት መከናነቡ ተገለጸ። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ሶስተኛ ቀኑን ያስቆጠረ ከባድ ውጊያ እየተካሄደ ይገኛል። በወረዳው ያለፉት ሁለት ቀናት በተደረገ ውጊያ ከባድ ጉዳት ለደረሰባቸው ያገዛዙ ወታደሮች እገዛ ለማድረግ መነሻውን ከምዕራብ አርማጭሆ ማሰሮ ደንብ ያደረገ ተጨማሪ ኃይል ወደ መተማ እየተጓዘ ዘንድ አለ። መተማ ዮሐንስ ወረዳ ልዩ ስሙ ጓንግ ተብሎ በሚጠራ አካባቢ ላይ ሌላ ያልታሰበ ድንገተኛ መብረቃዊ ጥቃት ተከፍቶበታል። በዚህ ድንገተኛ ጥቃት በርካታ ያገዛዙ ቡድን ወታደሮች ሙትና ቁስለኛ መደረጋቸው ሲነገር፣ ከውጊያው በኋላ አንድ አይሱዙ ኤፍኤስአር ተሽከርካሪ ሙሉ ያገዛዙ አስከሬንና ሁለት አምቡላንስ ሙሉ ቁስለኛ ተጭኖ ወደ ማሰሮ ደንብ ተወስዷል ነው ያለው። በአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሰው ካሳኮር ህዝብ ግንኙነት መምሪያ በላከው መረጃ በዚህ ውጊያ መይሰው ካሳኮር አጣናዋሴ ክፍለ ጦር ስር የሚገኙት የተካ ብርጌድ አባላት ናቸው በአገዛዙ ሰራዊት ላይ ቅጽበታዊውን እርምጃ በመውሰድ ድል የተቀዳጁት ተብሏል። በተመሳሳይ በዚህ በመተማ ወረዳ ልዩ ስሙ ታጉር ተብሎ በሚጠሩ አካባቢ ላይ ጥቅምት 25 2018 ዓ ም ከቀኑ 9 ሰዓት ጀምሮ ለሶስት ሰዓታት በዘለ ያለቀ ውጊያ 27 የአገዛዙ ወታደሮች ሲገደሉ ከ35 በላይ የሚሆኑት ስለመቁሰላቸው መዘገባችን ይታወሳል። በሌላ በኩል በከተማ ውስጥ በተፈጸመ ጥቃት የመንግስት የጸጥታ ኃይሎች ተገድለው አልተባለም። ይህ በእንዲህ እንዳለ የፋኖ ኃይሎች የጸጥታ አመራሮች የተገደሉበት ጥቃት ደርሷል ሲሉ አሳውቀዋል። በአማራ ክልል የተለያዩ ስፍራዎች በተለይ በወረዳ ከተሞች ውስጥ በክልሉ የጸጥታ ኃይሎች ላይ የሚፈጸሙ ጥቃቶች በአንድ በኩል፣ የመንግስት ወታደሮች ወደ ፋኖ ኃይሎች መገኛዎች በመጓዝ የሚሰነዝሩት ዘመቻ ደግሞ በሌላ በኩል ሰሞነኛ መገለጫዎች ተደርገው የሚነሱ ናቸው። ዛሬ በፋኖ ኃይሎች ከተፈጸሙ ጥቃቶች ውስጥ በጎጃም ቀጠና መራዊ በጸጥታ ኃይሎች መገኛ ላይ የደረሰው አንዱ አብነት ነው። በዚህ ጥቃት የደረሰው ጉዳት በውል ባይታወቅም ከሰሞነኛው የክልሉ ውጊያ ጋር በተያያዘ የአርሶ አደሩ የሰብል መሰብሰቢያ ጊዜ ከመሆኑ ጋር በተገናኘ ችግር እያስከተለ ስለመሆኑ ይገለጻል በመንግስት ኃይሎች የተተኮሰ ከባድ መሳሪያም በደቡብ ጎንደር ዞን ስማዳ ወገዳ አቅራቢያ ጉዳት ማስከተሉ የዚህ ማሳያ ይሆናል። በሰሜን ሸዋ ዞን መንዝማማ ተብሎ በሚጠራው አካባቢ የተቀሰቀሰ ውጊያን ተከትሎ ደግሞ ሃይማኖታዊ ክብረ በዓል ሲያከብሩ የነበሩ ሰዎች ለመበተን መዳረጋቸው ታውቋል። ጨርጨራ ተብሎ ወደሚጠራ ስፍራ አካባቢ የተተኮሰ ከባድ መሳሪያን ተከትሎ የተፈጠረ ስለመሆኑ ምን የተሰማ አልሰማውም። ከሰሞኑ የመከላከያ ሰራዊቱም የፋኖ ኃይሎቹም በበርካታ የክልሉ አካባቢዎች ተፋላሚዎቻቸውን ስለመደምሰሳቸው መግለጫ ማውጣታቸው የሚታወቅ ነው። የፋኖ ኃይሎች ጥቃት አደረስን ከሚሉባቸው አካባቢዎች ውስጥ የምስራቅ ጎጃም ዞን ስናና አካባቢ የደረሰው አንዱ ነው። በዚህ አካባቢ በተፈጸመው ጥቃት ሶስት ከፍተኛ የመንግስት አመራሮች መገደላቸውም ታውቋል። የክልሉ ብልጽግና ደግሞ በምስራቅ ጎጃም ዞን ስናን ወረዳ ለሶስተኛ ዙር የወታደራዊ ስልጠና ሲከታተሉ የቆዩ የሰላም አስከባሪ ኃይሎችን አስመረኩ ብሏል። በሌላ መረጃ ኮሚሽነሩ ስራ ገበታ ላይ ባለመገኘትና ያለ ቅጥር ማስታወቂያ አነጋጋሪ ምደባዎችን በመስጠት ቅሬታ ቀረበባቸው። በኢትዮጵያ የዛሬ ሰባት ዓመት ገደማ የመንግስት ለውጥ ከተደረገ ወዲህ የተሻለ አወቃቀር በማድረግ ከሚጠቀሱት ተቋማት አንዱ የኢትዮጵያ ሰብዓዊ መብቶች ኮሚሽን ነበር። ኮሚሽኑ በአቶ ዳንኤል በቀለ እየተመራ ባለፉት ጥቂት ዓመታት ከሌሎች መንግስታዊ ተቋማት በአንጻራዊነት በነፃነት ሲንቀሳቀስና ነፃና ገለልተኛ ሊባሉ የሚችሉ ሪፖርቶችን በሰብዓዊ መብቶች ዙሪያ ሲያወጣ ቆይቷል። ከዚህ በተጨማሪም የኢትዮጵያ ሰብዓዊ መብቶች ኮሚሽን መቋቋሚያ አዋጅ በዶክተር ዳንኤል አመራርነት ዘመን ተሻሽሎ ነበር። የተሻሻለው አዋጅ ኮሚሽኑ ያለ ቅድመ ማስታወቂያ በሀገሪቱ የሚገኙ ማረሚያ ቤቶችና ፖሊስ ጣቢያዎች፣ በእስር ስር የሚገኙ ሰዎች ያሉበትን ስፍራ እንዲሁም እንደ በትምህርት ቤትና መጠለያ ጣቢያ ያሉ የሕዝባዊ አገልግሎት መስጫ ተቋማትን እንዲጎበኝ መብት የሚሰጥ ነው። ከዚህ በተጨማሪም የተሻሻለው አዋጅ በአስቸኳይ ጊዜ በምርጫ ወቅት ለሰብአዊ መብቶች አጠባበቅ ሁኔታ ኮሚሽኑ ክትትል እንዲያደርግ ይፈቅዳል። ይሁንና አቶ ዳንኤል ሐምሌ 5 2017 ዓ.ም ከሥራ መልቀቃቸውን ተከትሎ አቶ ብርሃኑ አዴሎ ኮሚሽነር ሆነው ከተሾሙ ወዲህ ተቋሙ እንዳልነበር እየሆነ እንዳለ ምንጮቻችን ጠቁመዋል። የአሁኑ ኮሚሽነር አቶ ብርሃኑ ወደ ተቋሙ ከመጡ ዘጠኝ ወር የሞላቸው ሲሆን በዚህ ወቅት ሁለት ኮሚሽነሮችንና በርካታ ዳይሬክተሮችን ከተቋሙ አሰናብተው አብዛኞቹ እርሳቸው የሚያውቋቸው የሆኑ ግለሰቦችን የዳይሬክተር ቦታዎች ላይ መሙላታቸውን ከተቋሙ እንዲሁም ከሌሎች የመንግስት መስሪያ ቤቶች የደረሱን መረጃዎች ያሳያሉ። ዋና ኮሚሽነር ብርሃኑ ወደ ከፍተኛ ዳይሬክተርና ዳይሬክተር ደረጃ ካሳደጓቸው ሰራተኞች ሁለቱ ከጅማ ቅርንጫፍ የመጡ ሲሆን አንደኛው የዳይሬክተር ቦታ በተሾመ በሶስት ወሩ በከፍተኛ ዳይሬክተር ቦታ በድጋሜ ተሹሟል። ምንጮቻችን እንደሚሉት ዋና ኮሚሽነሩ ያለ ምንም የቅጥር ማስታወቂያና ያለ ውድድር የሚፈልጉትን ሰው የሚቀጥሩ ሲሆን በተቋሙ ሶስት አመት ብቻ የሰራ ባለሙያን ከፍተኛ ልምድ ለሚጠይቅ የዳይሬክተርነት ቦታ ሾመዋል ተብሏል። ሚዲያችን እንዳረጋግጠው በተቋሙ በደካማ የስራ አፈጻጸምና በአንድ ወቅት በተፈጸመ ምዝበራ የሚታወቅን አንድ ዳይሬክተር ቁልፍ ወደሆነ ሌላ የስራ ክፍል በከፍተኛ ዳይሬክተርነት ተሾሟል። በሌላ በኩል በክልል ቅርንጫፍ ቢሮዎች በምዝበራ የሚታወቁ ሁለት ሰራተኞችን ወደ ዋና መስሪያ ቤቱ የዳይሬክተርነት ሹመት በመስጠት መሰብሰባቸው አነጋጋሪ ሆኖብናል በማለትና አቶ ብርሃኑ በኢህአዴግ ዘመን ከሙስና ጋር በተያያዘ ከመንግስት ስራቸው የተባረሩ መሆናቸውን አስታውሰዋል። ከዚህ በተጨማሪ አዲሱ ኮሚሽነር የተለያዩ ምክንያቶችን በማንሳት ወደ ትውልድ ቦታቸው በተደጋጋሚ የሚጓዙ መሆኑም ተሰምቷል። ለእነዚህ ጉዞዎች ደግሞ በመቶ ሺዎች የሚቆጠር ገንዘብ ለነዳጅ ለአውሮፕላን ትኬትና ለውሎ አበል ክፍያ በሚል በተደጋጋሚ ወጪ እንደሚደረግ ውስጥ አዋቂ ምንጮቻችን ሚዲያ ላይ እንዳይወጣ የጠየቁትን ማስረጃዎች አሳይተውናል። ስራ አለኝ በሚል ለተከታታይ ሳምንታት በትውልድ ቦታቸው ይከርማሉ። ይህ ድርጊት ግለሰቡ በመንግስት የተሰጣቸውን ኃላፊነት ለመወጣት ፍላጎት የሌላቸውና ጥቅማ ጥቅሞቹን ለማግኘት ሹመቱን ተቀብለው የመጡ ይመስላል በማለት እነዚህ ምንጮች አንስተዋል። አቶ ብርሃኑን በዚህ ዙሪያ ለማናገር ያደረግነው ሙከራ አልተሳካም። ክቡራትና ክቡራን አድማጭ ተመልካቾቻችን ከአማራ ኪንግ ሚዲያ ለዚህ ሰዓት ያዝናቸው ወደ አዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም ቆዩ።